እንዴት ናችሁልኝ ሁሉ ሰላም። ዛሬ እንግዲህ በሚገርም ሁኔታ አዩን ባለፈው እንዳናደደችኝ ተበቅያት ተበቅያት ስትሉኝ እንደነበረ ዛሬ በሚገርም ሁኔታ ልበቀላት ነው። ስለዚህ አብራችን ቆዩ ስል በአክብሮት ጋብዛለሁኝ። እንበቀላት አለና በሚገባ ባበደ ነገር ነው የተመለሰበት። ጥሩ ሀሳብ እንዳሰባችሁ አልጠራጠርም። እናሳያችሁ። እናንተንም አብራት ማየት አለባቸው ማየት አለባቸው። ስለዚህ እዲያ እናባክንም ዳይ ወደ ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን ዛሬም እንግዲህ ድጋሜ ከጀው ጋር ተገናኘን። አቤት ማን ነው ቃልዬ? ቤቱን ታውቂ ነበር እንዴ? ማን ነግረሽ ምን ማለት ነው። አንተ እራስህ ምን ታደርጋለህ? እየተከታተልሽኝ ነው ማለት ነው? ኖ ተጠርፌ የመጣሁ ለዚህ ነበረ። እሷ ምን ማለት ነው? እኛ ስራ ስላለን ለስራ ነው ማውራት ስለ ስራ የምታወራው በስልክ ማውራት ጉዳይ

የት ነው የሚሄደው በዚህ ሰዓት ብዬ ነው። አንቺ ምን የራሽ ኑሮ የለሽም? አንቺ አይደብርሽም? የራሽ ኑሮ የለሽም?

አንቺ ለምሽኔ ባለ ሁሉ ይባብለሽ ያለ ስሜት ስም ሰጥተሽ አየሻዋን ግን እንደሚያስለቅልናት ተረዳሽ። አገኘናት አገኘናት። ውድ ተመልካቾቻችን እንግዲህ የሚገርም አላሰበችም፣ አላቀረችም። ለስራ መጥቼ እንግዲህ እንደምታዩት ቃል የባለፈው በጣም

እኔ ጆናስ ባላለሁ እንደዚሁም ጆናስ ቲዩብ የሚል አዲስ የዩቱብ ቻናል ከፍቻለሁ። እንደዚሁም ቆንጆ ቆንጆ እና የሚያማምሩ ቪዲዮዎችን አብረን እየሰራን ነው እንዲህ በግሩፕ እናንተም ደግሞ እየገባችሁ እንድትዝናኑ ጋብዛችኋለሁ። እንግዲህ ዛሬ ተሳክቶልናል። በቀጣይ ቪዲዮ ደግሞ እንገናኛለን። ገና ብዙ ነገር

ቤተሰቦቻችን ይህን ቪዲዮ እስከ መጨረሻው እያያችሁት ሀሳብ እና አስተያየታችሁ እንድታጋሩን እንጠይቃለን። በትዕግስት እና በቀጣይ ቪዲዮ ደግሞ በምርጥ አይዲያ እንገናኛለን። አበረታቱ ተመልካቾቻችን ስትሉኝ እና ውድ ቤተሰቦቻችን እንግዲህ ያው ታውቃላችሁ፣ እኔ ጋ ልጆች ይመጣሉ፣ አብረን ታይዘን ነው የምናድገው። ልክ እንደከዚህም በፊቱ ስታበረታቹልኝ እንደነበረው አበረታቹልኝ፣ አብረን እናድጋለን። መልካምነት ለራስ ነው በነገራችን ላይ ለሰው አይደለም። እና በጣም አመሰግናለሁ ስለምትከታተሉኝ፣ የምላችሁን ነገር ስለምታደርጉልኝ፣ እንደ እውነቱ ከሆነ አመሰግናለን። ባሮክ ጠብቀኝ። ለማንኛውም እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያደርግልን። እንወዳችኋለን፣ እናካባችኋለን።